ሰላም ጤና ይስጥልኝ። የቻናል ተከታታዮች የአመለ ልጅ ነኝ። ዛሬ ይዤላችሁ የምቀርበው እንዳልኳችሁ ሁልጊዜ በዚህ ወቅት ላይ የማቀርብላችሁ የጾም ወቅት ስለሆነ በጾም ሰዓት የሚመገባቸውን ምግቦች ነው። ያው ድርቀት ላይ ስለምንቆይ ረጅም በረጅም ሰዓት ስለማንበላ በላ ለስለስ ያሉ ነገሮች ስለሚያስፈልጉን አሁን በጣም በፍጥነት በቶሎ የሚሰራ የቆስጣ አሰራር ነው የማሳያችሁ። ይህ ቆስጣ እንግዲህ እንደምታዩት እንደዚህ አድርጌ አጥቢዋለሁ በደንብ አረግቤ ግን እንዴት እንደሚሰራ እያንዳንዱ ነገር እናያለን ለእሱ የሚያስፈልጉን ግብአቶች ደግሞ በዋናነት ሽንኩርት አለ ሽንኩርቴ እንደዚህ በሽር ምሪ መልክ ከታትፊዋለሁ ካሮት ልክ እንደዚህ ረዘም ረዘም አድርጋችሁ ብትከትፉት የተሻለ ነው ወይ ደግሞ በመላጫው ብትልጡት ለእሱ የሚያስፈልገን ደግሞ ነጭ ሽንኩርት አለኝ ቃሪ አለኝ በረጃዥሙ የከተፍኩት ጨው አለኝ እና ዘይት ይዤ እቀርቤያለሁ አሁን እነዚህን ግብአቶች ከቆስጣው ጋር እንዴት አርገን አዋህደን እንደምንሰራ አሳያችኋለሁ ቆስጣውን ግን ምከትፈው ልክ ሽንኩርቱን እና ካሮቱን በረዣዥሙ እንደከተኩት በሱ አይነት አከታተል ነው፣ ስከት አሳያችኋለሁ። በመጀመሪያ ደረጃ ቆስጣችንን እንደዚህ አድርገን ሙሉ ለሙሉ ይሄንን እንጨቱን እንደዚህ የታሰራል ስለምሰራ ነው እኔ እጥለዋለሁ። አልሰራውም። ሌላ ጊዜ ግን ጊዜ ሲኖራችሁ ደግሞ ይሄንን ብትሰሩት የተሻለ ነው የሚሆነው። እቺ የተመረቀች ምርቃት ናት። እንግዲህ ሁላችሁ ሀገራችን ትልቁ ነገር ኑሮ ተወደደ ረከሰም ቀነሰም፣ ነጋዴዎች በጣም ደጎች ናቸው። መርቁ ስንላቸው እየመረቁ ነው የሚሸጡልን። ይህ ተመረቀልን የመርቃት ነው። አሁን ይሄንን እዚህ ላይ አድርገን በደንብ አድርገን እያን ቾፋችሁፍን እያንዳንዱን ቅጠል እናጸደዋለን። እንደዚህ አድርጋችሁ ስታጸዱት በጣም ቆንጆ ነው የሚሆንላቸው። እያደረግን ቅጠሎቹን ማየት ስላለብን ነው። ቅጠሎቹ ላይ አንዳንድ ቆሻሻዎች እንደዚህ ደግሞ አፈሮች ይገኛሉ አብረው ተቆርጦ ሲመጡ የነበሩ አፈሮች ናቸው እንጂ ለየት ያለ ነገር የለውም። እንደዚህ አድርጋ እያንዳንዱን ቅጠል እናጸደዋለን። ተመልካቾቼ እንደምታዩትኝ ይህንን ይመስላል ቆስጣይም በደንብ አድርጌ አጥቢው ምንም አይነት ቆሻሻ የለውም። እንደምታት በጣም ቆንጆ ነው፣ ንጹሕ ነው። ይሄንን በቀላል ዘዴ ስለምከትፈው በአንድ ዙር ስለሆነ የምከትፈው አጭር ቪዲዮ ነው፣ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እናንተ እንዳትረሱ። እኔ ረዘም ረዘም እንዲልኝ ስለፈለኩኝ እንደዚህ አድርጋቸው ይሄን በቁመቱ እንደዚህ ያደረገን በቁመቱ የሚሄድ ነው። ምንም ብዙ የምንታገለው ነገር የለንም። በዚህም በላይ አናደቀውም። ቆስጣ ራሱ በተፈጥሮ ውሃ የሚተፋ ነገር ስለሆነ ይደርቅብናል። ወይ ደግሞ አይበስልም። ቶሎ ብለን አንጠብቅም። ብዙ ማብሰል የማይጠበቅበት ቆስጣ ስንሰራ የራሱ ውሃ ወደ ገንፈል አድርጎ ሲያበስልልን በዛ መልክ ብንመገበው የተሻለ ነው ብዬ ነው የማምናው እኔ። መጥበሻዬ እንደዚህ ግሎልኛል። ከጋለልኝ በኋላ ለተወሰነ ሰዓት ዘይቱ ትንሽ መጋል ስላለበት ከትፌ እስከ መጨረስ ድረስ ዘይቴን አግለዋለሁ። እንደዚህ ግሎልኛል። እኔም ቆስጣዬን ከትፌ ጨርሻለሁ። አሁን ቅድም የከተኩትን በሽር የሚመርክ ያደረጉትን ሽንኩርት እንደዚህ በዘይታችን ላይ ለተወሰነ ሰዓት ትንሽ ተለሯ ለወጥ እስክታረግ ድረስ ስለጋለም ጊዜ ስለማይወስድ እንጠብቀዋለን። በጣም ነው የሚያምረሉ። እንደዚህ አድርጋችሁ ትንሽ ያለ የሚጠብቁት ሁሉንም እዛው በዛው ባለው ላይ ስለሆነ የምንሰራው እዛው ቁም ብለን የምንሰራው የተሻለ ነው የሚሆነው ስለዚህ በአጭር ደቂቃ ውስጥ በአስር ደቂቃ በስምንት ደቂቃ ውስጥ ሰርታችሁ ማቅረብና መመገብ ችላችሁ። ለጤናችሁ ነው በጣም አስፈላጊ ነገር ነው ቆስጣ እንደሚታወቀው። ስለዚህ ሁላችሁም፣ ስለዚህ በሳምንት አንድ ቀን እንኳን ብትመገቡት ከዋጋውም አንፃር በጣም ርካሽ ነገር ስለሆነ በጣም ጥሩ ነው ብዬ አስባለሁ። ሽንኩርቴ የዚህን ያህል ከሆነልን በኋላ እዚሁ ላይ ቅድም የከተፍኩትን ደግሞ ካሮቴን በእንደዚህ አይነት መልክ እዚሁ ላይ እንዲሞት አደርገዋለሁ። ብዙ ጊዜ የሚፈጅ ነገር አይደለም፣ እንዳልኳችሁ ነው። ቅድም እዚሁ ላይ ነጭ ሽንኩርት እንጨምርበታለን። አሁን ከቅመሞች ውስጥ የሚቀር ነገር ቢኖር ከማጣፋጫዎች ውስጥ ቃሪያው ብቻ ነው። ቃሪያውን ደግሞ ሊወጣ ሲል ስለምንጨምረው ይሄ ትንሽ ሞተት ስኪንለን እዚሁ ላይ እንጠብቀዋለን። በዛውም ዘይቱ በጣም ጋል እስኪላችሁ ድረስ ጠብቁት። ምክንያቱም ቆስጣ ዘይቱ በጣም ካልጋለ ስጨምሩት ውሃ ይተፋና ለመብሰል ጊዜ ስለሚፈጅበት ዘይታችሁ እንደዚህ የጠበሳችሁ ባላችሁት ማንኛውን በምንጨምሩት ድንችም ጨመራችሁ ካሮትም ጨመራችሁ፣ በሚያስፈልጋችሁ ነገር ላይ ግን በደንብ ሙትት እስኪላችሁ መጠበቅ አለባችሁ። ቁስጣ ውሃ እንዳይተፋ ማለት ነው። እንደምትወዱት እርግጠኛ ነኝ። የቻናሊ ተከታታዮች ለሰጣችሁ አስተያየት ስለምትመለከት ምሽር ስለምታደርጉልኝ እግዚአብሔር ያክብርልኝ። በጣም አድርጌ አመሰግናችኋለሁ። አሁን ካሮቴም ሽንኩርቴም እንደዚህ ሙትት ብሏል። ከዚህ በኋላ የምጨምረው የቅድሙን ያዘጋጀሁትን ቆስጣ ይለው ቆስጣችንን በዚህ መልኩ እንደዚህ አድርገን እንቀላቅለዋለን። እንዳልኳችሁ ቆስጣ ምንም የሚያሳስብ ነገር የለውም። ውሃ ስለሚተፋ ከስር ይይዝብናል ብለን ወይ ይደርቅብናል ብለን አንጨናነቅም። እንደዚህ አድርገን ይህንን እንቀላቅለዋለን። እዚሁ ላይ የቀረውን ቆስጣ አድርገዋለን። ትንሽ ምጥጥ እስከሚያደርግልን ድረስ ይጠብቃለን። ዚ ያድርጋል። ይህንን ይመስላል። ብት ተመልካቾች ውስጣችንን እንደዚህ ያደረግንበት ዋናው ምክንያት የራሱ ውሃ ከስር ያለው ስለማያሳርረው ነው። ስትሰሩ በጣም በቀላል ዘዴ የሚሰራ ስለሆነ የእኔን ቻናል ያልያችሁ ብትሰሩ ደስ ይለኛል። በቀላል ዘዴ የምሰራ ስለሚመስለኝ ነው። ብዙ ሰዎችም በቀላል ዘዴ ነው ምግብ የምትሰሪ ስለሚል ሞክሩትና አስተያየታችሁን ጻፍልኝ ይላችኋለሁ። እንደዚህ አድርገን ቀስ ያለን በኋላ እያገላበጥን ደግሞ አንድ ሶስት ደቂቃ እንመለሳለን። ይኸው እንደምታዩት እንግዲህ ውሃው የራሱ እንደዚህ የሆነ እየተፋ ነው። አሳያቸው እዚህ ላይ ካሜራው ላይ ወይ የራሱ ውሃንም ምንም አይነት ውሃ እናደርግም፣ በራሱ ዘይ ስለምንጠብሰው ከካሮቱ ጋር ደግሞ እንደዚህ ሲዋሃድ በጣም የሚያምር የሚያምር ይሆንልናል። ግን ጨው ደግሞ አባሳይም ስለሆነ ልክ ሌሎች ስንጨርስ እንደምንጨምረው ሳይሆን እዚህ ላይ ጨዋችንን እንመሰልሳለን። ብዙ ቅመም አልተጠቀምኩም እንዳልኳቸው፣ የተጠቀምኩት ነገር ነጭ ሽንኩርት ብቻ ነው ለዚህ እንጂ እንደ ማንኛውም ምግብ አሰራር ቀይ ሽንኩርትና ነጭ ሽንኩርት ነው የምታደርጉት። ይህንን ውሃው እስኪጠፋ ድረስ ለተወሰነ ሰዓት እዚህ እሳቱ ላይ ትተውትና መጨረሻ ላይ ቃሪያችንን እናደርጋለን። ከዚህ በኋላ ቃሪያችንን አድርገን እዚህ ላይ ስስ እናረግበታለን። እንግዲህ ይህን ይመስላል ተመልካቾችን ውስጣችን እሳቱን ሳላጠፋው ግን ለትንሽዬ ደቂቃ ለአንድ ደቂቃ የምትሆን ሰዓት ላይ ቃሪያውም እዚሁ ላይ እንዳለ የራሱ ፓስኪ ተፋልኝ፣ እሱ በጣም ኃይል ስላለው ነው። አሁን አጥፋለሁ። ወደ ከገባልኝ በኋላ አቅርበን ቀምሰን አብረን የምንመገበው ይሆናል። ስለምትከታተሉኝ በጣም አረጋጊ አመሰግናችሁ አለ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳትረሱ። እስካሁንም ስላደረጋችሁ በጣም አመሰግናለሁ። ሼር እያደረጋችሁ ለሌሎች ሰዎች እንዲያዩልኝ አድርጉልኝ። ተመልካቾቼ፣ ይህንን ይመስላል እንግዲህ ቆስጣዬ። በጣም በፍጥነት የተሰራ ቆስጣ ነው እንዳያችሁን አሁንም ደግሞ የዛም ያህል እንደሚሆን እርግጠኛ ነኝ። እንዲህ ዝርክርክ ብሎ ዝልፍልፍ ሲል በጣም ነው ደስ የሚለው ቆስጣ። እንደት ሰርታችሁ ተመገቡ ሁላችሁም በየቤታችሁ ላለ ቀምሼ ያሳያቸዋለ ሽታው ያስታውቃል ገና ሳልቀምሰው፣ በእውነት ነምላችሁ ሽታው ራሱ በጣም ደስ ይላል። እስኪ ይህን እናንተ ከፈለጋችሁ ታይመጋ መመገብ ትችላላችሁ። ምስርም ከፈለጋችሁ፣ ሽሮም ከፈለጋችሁ እንደፈለጋችሁ ይግን ቆስጣ ብቻ ራት ይመጣላ። በጣም በጣም ነው የሚጣፍጠው። በእውነት ነው የምላችሁ። ሁላችሁም በቤታችሁ ሰርታችሁ ሞክሩት። በጣም ደስ ይላል። ካሮቱ ደግሞ ከለሩ ራሱ ማምጣቱ በዛ ላይ ደግሞ ቴስቱም በጣም አሪፍ ነው። እንደዚህ ሱፕ ጨምቃችሁ ደግሞ ሱፓችሁን መለጣት ትችላላችሁ። ትንሽ ስኳራ ትኬበት ነው እዛ ነው የማሰብኩትኝ። በጣም አሪፍ ነው። እንግዲህ ገጾም ሰዓት ላይ በቀን አንድ ጊዜ እንኳን ብንመገብም እንደ ተመጣጣኝ ነገር ታገኘ ለጤናችን ጥሩ ነው ብዬ ስለማስበው፣ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብረን። ላይ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አሁን በድጋሚ ነግራችኋለሁ፣ እንዳስረሱ። ሰላም ሁኑልኝ። ቻው፣ በሌላ ጊዜ እስከምንገናኝ።